ሰላም ጤና ይስጥልን፣ እንደምናላችሁ ዜና እናሰማችኋለን። ከዜናዎቹ ጋር ምግባሩ ከበደ ነኝ። በመጀመሪያ ግን ርዕሰ ዜናዎቹን፣ በትግራይ ክልል የሚገኘው የጦር አባላት ለአምስተኛ ጊዜ ተቃውሞ በአደባባይ ወጥተዋል። በመንግስት የፌደራል ሰራዊት እና በአማራ ክልል ውስጥ የሚንቀሳቀሱት የፋኖ ቡድን አባላት መካከል የሚደረገው የእርስ በርስ ጦርነት እንደቀጠለ ይገኛል። በመጨረሻም የኬንያ ፕሬዚዳንታዊ ምርጫ ለአምስት ጊዜ ተወዳድረው በለስ ያልቀናቸው 8 የሰማንያ ዓመቱ ፖለቲከኛ ራይላ ኦዲንጋ ህልፈታቸው ተሰማ የሚሉት ዜናዎችን እናሰማችኋለን። ጤና ይስጥልን፣ በድጋሚ እንደምን አላችሁ ውድ አድማጭ ተከታታዮቻችን። የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዞታለን። አሁን በቀጥታ ግን ወደ አጫጭር ዜናዎቹ እናልፋለን። በትግራይ ክልል በተለያዩ የከተማ አካባቢዎች ውስጥ የሚደረገው ህዝባዊ ተቃውሞ መቀጠሉ ተነገረ። በትግራይ ክልል ውስጥ ታጥቀው የሚንቀሳቀሱ የትግራይ ሰራዊት አባላት በክልሉ በሚገኙ የተለያዩ ከተሞች ውስጥ በሚያሰሙት ተቃውሞ፣ እንዲሁም አውራ መንገዶችን መዝጋታቸው በሚደረገው ሰልፍ የሚደረገው ሰልፍ እንደቀጠለ እንደሚገኝ ከአካባቢው የወጡ ምንጮች ገልጸዋል። ሰኞ እለት ጥቅምት ሶስት በክልሉ ዋና ከተማ መቀለ የተጀመረው ተቃውሞ የተለያዩ የትግራይ አካባቢዎች በስፋት መቀጠሉ ተነግሯል። ሰኞ ለት የተጀመረው የተቃውሞ ሰልፉ በተከታታይ ለአራት ቀናት እየተደረገ እንደሚገኝም የአካባቢው ምንጮች ተናግረዋል። ሐሙስ ዕለት በአዲግራት እና በአካባቢዋ መቀጠሉ የሚነገረው ይህ ሰልፍ የትግራይ ሰራዊት አባላት የሆኑት ሰልፉን እንደጀመሩት ተነግረዋል። ሰራዊቱ የተለያዩ አካባቢዎች ውስጥ ድምፃቸው እንዲሰማ በከተማ ውስጥ በሚገኙ አውራ ጎዳናዎችን ለተቃውሞ መዝጋታቸውም ተነግሯል። ሰራዊቱ እንደሚለው የተለያዩ ጥቅማ ጥቅሞችን ከትግራይ ክልላዊ መንግስት አስተዳደር በኩል እንዳልተደረገለት በስፋት ሲገልጽም ቆይቷል። ከአዲግራት ወደ መቃሌ የሚወስደው ዋና አውራ ጎዳና በእነዚህ ተቃውሞ ሰልፈኞች መዘጋቱ ተዘግበዋል። በተመሳሳይም የትግራይ ጦር ሰራዊት አርሚ 22 የተባለው ከአራት ቀናት በፊት በመቀለ ከተማ የተቃውሞ ሰልፍ ሲያደርጉ በአደባባይ በመውጣት መንገድ መዝጋታቸውና የከተማ በከተማው ነዋሪዎችና ተሽከርካሪዎች ላይ ስራ ማስተጓጓል እንደደረሰባቸው የአካባቢው ነዋሪዎች ተናግረዋል። በኢትዮጵያ የፌዴራል መንግስትና በፋኖ የአማራ ኃይሎች መካከል የሚደረገው የእርስ በርስ ጦርነት መቀጠሉ በአማራ ክልል አካባቢዎች ውጥረት እንደነገሰ ተነግሯል። በፌዴራል መንግስት ፍላጎት ትጥቅ እንዲታጠቁ የተደረጉት የፋኖ ኃይል አባላት በትግራይ ወረራ ወቅት መንግስት እንዳስታጠቃቸው ይታወሳል። ከትግራይ ጦርነት ኋላ ግን ትጥቅ እንዲፈቱ ከኢትዮጵያ መንግስት በኩል ጥሪ ቢቀርብላቸውም አለመቀበላቸው በመንግስትና በመንግስት ኃይል መካከልና በፋኖ መካከል ውጊያ መጀመሩ የቅርብ ጊዜ ትውስታ ነው። ለአማራ ክልል ህልውና ዋጋ አለው የሚለው የአማራ ፋኖ ከመንግስት ጋር በተለያዩ ግንባሮች በትንቅንቅ ላይ እንደሚገኝም ከግንባር የሚወጡ ዜናዎች ገልጸዋል። የፌዴራል ሰራዊት የመሸገባቸው በርካታ የጦር ካምፖችን ምሽጎችን ማስለቀቃቸው እና አንዳንድ ከተሞችንም ጭምር በቁጥጥራቸው ስር ማድረጋቸውን የፋኖ ኃይል አባላት ተናግረዋል። በወሎ አካባቢዎች ላይ አሁን ድረስ በአራት አቅጣጫዎች ጦርነቱ እንደቀጠለም እንደሚገኝ የአካባቢው ነዋሪዎች ተናግረዋል። የፋኖ የጦር ኃይል አባላት ከመንግስት ጋር በሚያደርጉት ፍልሚያዎች በትንቅንቅ ላይ እንደሚገኙ የገለጹ ሲሆን ሰሞኑን በተደረገው ጦርነት በርካታ ቁልፍ የሆኑ የፌዴራል መንግስት ኃይሎች ተቆጣጥረው የነበሩትን አካባቢዎች አስለቅቀው በቁጥጥራቸው ስር ማድረጋቸውን የአማራ ፋኖ ከጦር ሜዳ በሰጠው ቃለ መጠይቅ ተናግረዋል። በስተ መጨረሻም አምስት ጊዜ ሰለቸኝ ደከመኝ ሳይሉ ለኬንያ ፕሬዝዳንታዊ ምርጫ ሲወዳደሩና በለስ ሳይቀናቸው ተስፋ ሳይቆርጡ አሁንም ሲወዳደሩ በስተመጨረሻ መጨረሻ ላይ ግን እየተወዳደሩ እንደሚወዳደሩ ሲናገሩ የከረሙት የኬንያ ተቃዋሚ ፓርቲ ራይላ አሚኖ ኦዲንጋ ህልፈታቸው ተሰማ። ዝነኛው በኬንያ ህዝብ ዘንድ ተወዳጅነቱ የሚነገርለት ራይላ ኦዲንጋ በሰማንያ በሰማንያ ዓመታቸው ከዚህ ዓለም በሞት መለየታቸውን የቤተሰብ ምንጮች ተናግረዋል። ራይላ ኦዲንጋ ኬንያ ውስጥ ፖለቲከኛ እንዲሁም አባ በመባል የሚታወቅ ሲሆን በኬንያ ቋንቋ ደግሞ ባባ የሚሉት እና በህዝቦች ዘንድ ከፍተኛ ድጋፍ የነበራቸው መሆኑም ይነገርላቸዋል። ራይላ ኦዲንጋ ህይወታቸው ህልፈታቸው የተሰማው ለሕክምና ወደ ህንድ አገር አቅንተው ሕክምና ላይ እንደነበሩ ህይወታቸው እንዳለፈ ተነግረዋል። ተቃዋሚው ፖለቲከኛ ከቤተሰባቸው አባላት ጋር በመሆን ህንድ ሀገር ህክምናቸውን ሲከታተሉ እንደነበረም ተነግረዋል። በህንድ ሀገር ውስጥ ባሉበት ወቅት ላይ ነው በቅስበት መውደቃቸውን ተከትሎ ህክምና ወደሚያገኙበት ሆስፒታል ሲወሰዱ ግን ራኢላ ህይወታቸው ማለፉን የሆስፒታል ምንጮች ገልጸዋል። ባለፉት ሳምንት ራይላ ኦዲንጋ ጤንነታቸውን በተመለከተ በጽኑ መታመማቸው ጉዳይ እርግጠኛ እንኳን ባይሆን ሲናፈስ ቆይተዋል። የፖለቲከኛው ዝነኛው የኬንያ ተቃዋሚ ፓርቲ እንዲሁም ፖለቲከኛ በቅጽል ስሙ ባባ በመባል የሚታወቀው በኬንያ ህዝብ ዘንድ ትልቅ ቦታ እንደሚሰጣቸው ተነግሯል። ራይላ ኦዲንጋ ህልፈታቸው ከተሰማ ኋላም በተለያዩ የኬንያ ከተሞች ሀዘናቸውን ለመግለጽ በርካታ ተከታዮቹ በአደባባይ ወጥተው ድምፃቸውን አሰምተዋል። የአገሪቱ መንግስት ህልፈታቸው ከተሰማ ኋላ ማዘኑን ገልጿል። ፖለቲከኛው ህይወታቸው ማለፉ ከተሰማ ኋላ በርካታ ይቅርታ፣ ይህን አረፍተ ነገር እደግመዋለሁ። ህልፈታቸው ከተሰማ ኋላ ሐዘናቸውን የተለያዩ የአገር መንግስታት እየገለጹ እንደሚገኙ ተነግረዋል። ህልፈታቸው እንደተሰማም የተለያዩ አገር መሪዎች የተሰማቸውን ሐዘን መግለጻቸው የህንድ፣ የእንግሊዝ፣ የአሜሪካና በርካታ የአውሮፓ አገሮች የተሰማቸውን ሐዘን ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በፖለቲከኛው ህልፈት የተሰማቸውን ሐዘን በመግለጽ ነፍሳቸውን በሰማይ በሰላም ይረፍ ሲሉ በማህበራዊ ሚዲያ በቀድሞው ስም ትዊተር በአሁኑ ገጽ ኤክስ በመባል በሚታወቀው ህድረ ገጽ ላይ አካፍለዋል። ውድ አድማጭ ተከታታዮቻችን፣ አጫጭር ዜናዎቹ ይህን ይመስላሉ። ለዛሬው እዚህ ላይ እንሰናበታቸዋለን። ቸር ያገናኘን፣ በሰላም ያውልልን።